ጉድ ሆነ። እንግዲህ እንደሚታወቀው ኤፍራታን ደግሼ አገባለሁ ብሎ የሰርጉን ፕሮግራም አድርጎ ነበረ። እናም እንደሚታወቀው ናታንን እሰርጌ ፕሮግራም ላይ ይዛችሁት ነው ብሎ ቀጥሯል። በሱ ቤት ኤፍራታን የራሱ አድርጎ ሊያልፍለት ዛሬ እንግዲህ በሰርጉ ዋዜማ ቀን ወደ እስር ቤት ተወረወረ። አይገርምም። ጊዜ መሰላል ነው እጅግ በጣም ደስ ብሎኛል ኤፉዬና ናታን መቼም ፈጣሪያቸው እንደማይለያያቸው እርግጠኛ ነበሩ ሁላችንም ደግሞ ኤፉና ናታን መለያየት እንደሌለባቸው ውስጣችን ያምን ነበር ችግር ቢበዛም መከራ ቢበዛም ግን ደግሞ መልሰው ባንድ ሆነው ህይወታቸውን እንደሚቀጥሉ ሁላችንም እናምን ነበር። ዛሬ እንግዲህ ያፌት ባቀደውና ባሰበው መሰረት ቀጥታ የሰርጉን ፕሮግራም አድርጎ ነበረ። ናታንም እዛ ቦታ ላይ ሲገኝ በእርግጥ በጣም ደንግጦ ነበር። ያፌት ኢፍራታን እንዴት ሊያገባት ቻለ? አስገድዷት ነው፣ በእኔ ያስፈራርቷት ነው ብሎ እሱም ቀወጠው። ከዛም ተው ተረጋጋ የሚልም ሲበዛ መጨረሻ ላይ ጀግናዋ ሂዋን ሂዋን ማለት ነው እንግዲህ ከአለቃዋ ጋር ሁና ያፌትን በቁጥጥር ስር አውላ ያፌት ራሱ በደገሰው ድግስ ኤፍራታ የለበሰችውን ቬሎ ናቶ ሱፉን እንደገና ደቅድቆ መጥቶ ኢፉዬን ወደ ቤቱ በእልልታ በሰርግ ገባ፣ በጣም ደስ በሚል ሁኔታ። አንዳንድ ጊዜ እኛ ሰዎች ከኛ በላይ ማንም የለም እንላለን። ያፌት ግን አሁን እንግዲህ አይደለም ኤፍራታን ሚስቱ አድርጎ መኖር ይቅርና የማይወጣበት አዝእስት ገብቷል። በጣም ደስ በሚል ሁኔታ እሱ በደገሰው ኢፉዬና ናታን መጋባታቸው በጣም ደስ ብሎኛል። ደስ ያላችሁ፣ እንግዲህ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጦ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ያው አብዛኞቻችሁ ለምን ሳይለቀቅ በፊት የምትሏላችሁ ግን ደግሞ ከእነሱ ጋር የምንገናኝ ሰዎች ስላለን አስቀድመን ቪዲዮውን እነሱ ሳይለቁ መልቀቅ ስለሌለብን፣ ግን የተደረገውን ሀሳብ ነው እኛ ይዘን የምንመጣው ማለት ነውና፣ እንግዲህ ከነ ናታንና ከነ ያፌት ሰዎች አንዶቹ ነን እኛ ማለት ነው፣ ይዘንላቸው የምንመጣው እንግዲህ ያፌት እራሱ በቃ ዱብ ዱብ ብሎ ደግሶ ጥላቶቹን እንግዲህ ናታንንም ና ቢኒን እዛ ፊቱ ደግሶ ደርድሮ ማለት ነው። ሲቀጥል ደግሞ ኢፉየን የራሴ አደርጋለሁ በማለት ዱብ ዱብ ብሎ ሰርጉን አዘጋጅቶ እንግዶችን በሁሉንም ነገር አሟልቶ አቅርቦ ነበረ። የኢፉየንም ቤሎ እሱ ራሱን ያፌት ነው የመረጠላት። ሳትወድ በግዷ ግን የምታፈቅረው መስላ እዛ ሰርግ ፕሮግራም ላይ በሚ መጡ ሰዎችን በስነስርዓት ኢፉዬ ደስተኛ መስላል ለመሸኘት ተዘጋጀች። ነገር ግን ሁለት የሚዋደዱ ሰዎች ፈተና ይበዛባቸዋል እንጂ ማንም ሰው ሊለያቸው እንደማይችል በዚሁ ተምሬበታለሁ። እውነተኛ ፍቅር ብዙ ነገር ያዘንባል፣ ብዙ ስቃይ ያሳያል። ግን ደግሞ እስከ መጨረሻ ይጓዛል ማለት ነው። እናም ናታን እዛ ፕሮግራም ላይ ስለተጠራ ዘው ብሎ ሄደ። ሁላቸውም ቤዛም ሉሊትም ጽዮንም ሁላቸውም፣ ምክንያቱም ቤዛ ጽዮንንና ናታንን እዛ ቦታ እንዲሄድ አድርጊ ተብላ ያፌት አዟን ነበር። የአፌት ቡችላ ስለሆነች ኦኬ ብላ ሄዳለች። ሔዋንም ደግሞ እንግዲህ የአፌትን አፈቅር አለው ስላለችው የእውነት ስለመሰለው ሰርግ ላይ ትናንት ጠርቷን ነበር እናም ከተጠሩት ወይም ደግሞ ከተጠሩትና ከቀረቡት ታዳሚዎች መካከል ሔዋን የለችም ነበረ። እሷ በጎን ስራዋን እየሰራች ነው። ከዛም ኢፉዬ ሳትወድ በግድ ልታገባ ስለነገረቻት ኤፍራታን ታይባክሽን እኔ ንገዥኝና አንድ ነገር እናድርግ ብትላትም ሔዋንን ኤፍራታ አሻፈረይ ብላ ነበር። ነገር ግን ኤፍራታ አሻፈረ ብትልም ሔዋን ተስፋ አልቆረጠችም። ይህን ስራዋን ፖሊስነቴ እምን ላይ ነው? ኤፍራታ ማዳን ካልቻልኩኝ፣ ከኤፍራታ ጎን መሆን ታልቻልኩኝ፣ ያለ ፍላጎቷ አግብታ ህይወቷን ብስቁልቁል የምትለዋን ሴት ከጎኗ ሁኜ ታልታደግኳት፣ ፖሊስነቴ ለምንድን ነው በማለት እቅዷን አቀደች። ከዛም ሉሊትን ተጠቀመችባት። ሉሊት የአፌትን እቅድ እንዴት ማፍረስ እንዳለባት ከሉሊት መስማት ስላለባት ሉሊት ያቀደችውን እቅድ ለህዋን ነገረቻት። ህዋንም ያንን ያቀደችውን እቅድ በመጠቀም ቀጥታ ስራውን ጀመረች። የድግሱ ፕሮግራም እንዲሁም ታዳሚዎቹ ይሰብሰቡ ግን ደግሞ በተሰበሰቡበት አገባለው ሰርጌ ነው እያለ በሚመላቀቀው ሰው ትልቅ አደጋና የሰርጉ መክሸፍ ነገር አደርጋለሁ ብላ ሁሉንም ካዘጋጀች በኋላ ለአለቃዋ ነገረችው። አለቃዋ ደግሞ ያፌት ኃይለኛ ነው ብለው ስለሚያስቡም በጣም ብዙ የሆኑ እንዲሁም እጅ እጅ ረጅም ስለሆነ ያፌት ብዙ የሆኑ የመንግሥት አካላቶችን እንዲም ፖሊሶችን ይዞ አለቃዋ እዛ ተዘጋጀ የሰርግ ፕሮግራም ላይ ተገኘ። ከዛም አማራጭ የለውም ያፌት አሁን እንግዲህ ህዋን ደግሞ ልክ ያፌትና ኢፉዬ አብረው እጅ ለእጅ ተያይዘው ኢፉዬም ያለ ፍላጎቷ ና ያፌትን የወደደች አስመስላ እየሳቀች እያለ ገኒ ራሱ ፌንት በልታ ወድቃለች። ገኒ እንዴት ልጄ ይህንን አውሬ ሰው ልታገባ ቻለች? በምን ምክንያት ነው? ምን አቅምሷት ነው? ምን አብልቷት ነው እያለች ነበረ። ናታን ግን መጀመሪያ ላይ ደንግጦ ፍስስ ብሎ ቀርቶ ነበር። እንዴት ሊሆን ይችላል? ቢኒ ደግሞ ብልህና ጠንካራ ስለሆነ ከናታን ጎን በመሆን ናቶ ተረጋጋ፣ ይሄ ነገር እሷ ፈልገው ሳይሆን በእኛ አስፈራርቷት ነው የሚሆነው። ስለዚህ እዋክን መጥፎ ነገር እንዳታረግ አለው። ከዛም የኔ ጨረቃ ስትሄድ ማየት የለብኝም በቃ እንደፈለገ ያድርገኝ እንደፈለገ ይግደለኝ፣ እንዴት ይሄ ሊሆን ይችላል አለ ናታን። ግን እፉዬ ፈልጋ ያፌት ጋር እንዳሄደች ናታን በደንብ ተረድቷል። ከዛም የሆነ ነገር ማድረግ አለብኝ ሲልም በጉልበት የሚሆን ነገር የለም፣ ናታን እባክህን ተረጋጋ አለ ጽዮን። ደግሞ ኢፍራታን ስለምትጠላት ይቺ ቆሻሻ አናቷን ብዬ የሰርጓን ቀን አበላሻዋለሁ፣ ብለዋ ተነሳች። ከዛም ጽዮን ያዙ፣ ይልቀቁኝ አለች። ለገባዝ አስቸገረች። ገኒ ደግሞ እንዴት ይሄ ሊሆን ይችላል በማለት ራሷን ስታ ወደቀች። ከዛ በዛ ግርግር ላይ ግን ያፌትና ኢፉዬ ሙሽሮቹ ዝም ብለው የስራ የሰርጋቸውን እና የሙሽራ ወጉን እያደረጉ ነበረ። ነገር ግን ሔዋን ሁሉንም ያ ነገር ከተፈጠረ በኋላ ግርግሩ ባለበት ሰዓት ናታን እንዲረጋጋ ቢኒ ይዞት ነበረ። እናም አስቀድማ ግን ሔዋን ለቢኒ ነግራዋለች። ይህ ነገር ከተፈጠረ ልታረጋጋው ግድ ላል እናም ያፌትን በንዴት ተነስቶ ናታን የሆነ ነገር እንዳያደርግና ሌላ ነገር እንዳይፈጠር ብላ ነግረዋለች። ፖሊስ መሆኗን ሳይሆን ያፌት ልቡ እንዳይሰበር ወይም ደግሞ ሌላ ነገር እንዳይሆን ሆን ብሎ እሰርግ ላይ የጠራው አለች ለቢኒ። ቢኒም ወዳ ሳይሆን ተገዳ እንደሆነ ለናታን ነገረው። ከዛም መሳ መጨረሻ ግርግሩ ሲበዛ ስቃይ ሲበዛባቸው ግን ይዛ በመውደቋ እንደውም ደግሞ ጽዮን እፍራታን እገላለሁ ያዜ ልቀቅ በማለቷ፣ ቤዛ ደግሞ በዛን ሰዓት ትልቅ ደስታና ትልቅ ድል መስሎ ታያት። ናታንን የራሷ ለማድረግ ናታን አሁን የትም የሚሄድበት የለውም፣ ዙሮ ተዛዙሮ ከኔ ጋር ነው የሚሆነው የሚል እቅድ ነበራት። ሉሊትም ደግሞ ኢፍራታን በጣም ስለምትፈራትና ስለምትጠላት እያፌት ጋር ስለሄደች ይቺ ከሃዲ፣ ይቺ ውሻ፣ ይቺ ድሮም ደስ አላለችኝም እያለች ለጽዮን ማቀጣጠል ጀመረች። ጽዮን ለኢፍራታ ያላት አመለካከት በጣም መርዝ ሆኗል። ከዛም ቀጠለችበት በስተ መጨረሻ ግን ህዋኔ ጀግናዋ ሁላችሁም ብትንጫጩ የሚመጣ ነገር የለም ተልባ ቢንጫጫ ባንድ ሙቀጫ በማለት እንግዲህ አለቃዋን አቅርባ እሷ ነገሮችን ከቅርብ ርቀት እየተከታተለች የኢፍራታንና የናታንን ህይወት ራሷን ሰውታ አሳ አስ አድናለች ታድጋለች ማለት ነው እናም እንግዲህ ለአለቃዋ በመደወል የተፈጠረውን ነገር እንዲሁም ደግሞ የአፌትን እንቅስቃሴ የአፌት ሰዎች በዙሪያው ስለተከበቡ እንዴት መግባት እንዳለባቸው እዛ ሰርግ ፕሮግራም ላይ ተደብቀው ምን ማድረግ እንዳለባቸው ህዋን ለአለቃዋና ለፖሊስ ለመንግስት አካላቶች በሙሉ እያስተላለፈች እየተናገረች ነበረ እየደወለች። መጨረሻ ላይ ግን አሁን በስነ ስርዓት ቀስ ብላችሁ ግቡና ያፌትን እጅ ተፍንጅ ማያዝ እንችላለን አለች። ከዛም ሩጣ እፊት ለፊቱ ኢፍራታ ላይ ያፌት ቀለበቱን ሊያጠልቅ ሲል የታባክ በማለት ላጥብላ ሂዳ ሽጉጧን ያፌት ላይ ደቀነች። ያፌታውን ያደስታው ጨለማ መሰለ። ያከንፈሩ እና ፊቱ በቃ ለምቦጩን ጣለ። ለእንግዳ የሚነጠፍ ከሌ አስመሰለው ለምቦጩን ያፌት። ከዛም ያልጠበቀው ና ያቺ የናቃት ሴት መሆኗ ሁሉ በቃ አስደነገጠው። ከዛም ያፌትን እጅ ከፈንጂ ይዘው ታሰረ። እንዲሁም ደግሞ አለቃዋ በጣም ተደነቀ በእሷ ሁኔታ። ከዛም ሁሉም ፖሊሶች ያፌትን አስረው ይዘውት እስር ቤት ገቡ። ከዛም ታሰረ። ከዛ ናታን ኖርማል ልብስ ለብሶ ስለነበረ የሄደው ይህ ኢፉዬ ደግሞ ያፌት በመረጠው ራሱ ባዘጋጀው ራሱ በደገሰው ኢፉዬና ናታን ደግሞ ሱፉን ቀይሮ መጥቶ ኢፉዬን ቀለበቱን አርጎ ሚስቴ ብሎ በእልታ አሸወይና ነው ወይና እየተባለ እቤቱ አስገባ። የዛሬው በጣም ትልቅ ደስ የሚልና እርካታ የሚሰጥ ድል ነው ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ደስታችሁን መግለጽ ትችላላችሁ።